አንዱን ጓደኛ ሄና አሁን የሆነ ጊዜ ምን አደረጉት፣ እኔ እንግዲህ በቅድሚያ ምናምን ይመስለኛል ብቻ በሆነ እንትና አለመግባባት ይፈጠራል ማለት። ከዛ እነሱ አራት ናቸው። አንድ መኪና ውስጥ ያለው እሱ ብቻውን ነው የነዳ ይሄድ ያለው። ከዛ በኋላ በዛ አንዳንድ ምናምን ይባባሉና ምናምን ሲወርዱ ምናምን ከዛ እሱ እሱም መቷል አንዱን መቶታል፣ እነሱ ደብድበውታል። ኦኬ በእንትን በዚህ በእንድነው ጎማ መፍቻ ምናምን ሁሉ መተውታል ምናምን ደምቷል ምናምን እና እንደዛ ሆኖ ከዛ እነሱ ኮምፕሌን አድርገው እነሱ አሳስሩት ማለት ነው። ደግሞ አንዳንድ ጊዜ የማይገባኝ አንዱ ከሳሽ ሆነ ሌሎች ምስክሮች ሆ የማይገባኝ ነገር ምንድን ነው ቀድሞ ለመጣ ነው የሚባል ቀድሞ በእለት ሁኔታ ያስመዘገበ ነው እንጂ ለሌሎች ሁለት ፋይል አናደረጅም ለአንድ ጉዳይ የሚባል የሚሉት ነገር አለ። ደግሞ ራሱ እንችለው መክሰስ አይችልም እንዴ ማለት አንተ ተከሳሽ ከሆንክ እንደገና አንተ ሌላ ክስ በሱ ላይ ምናምን ማቅረብ አይችልም የሚሉበት ጊዜ አለ ይላሉ እንደዚህ አይነት ነገር ገጥሞ አያውቅም። ይቺን ከህግ አንጻር በሌላ ፖድካስት እንፈትሻታለን። አዎ እንደዚህ አይነት ነገር አለ። በእለት ሁኔታ ላይ ማን ቀድሞ ደሞ አስመዘገበ፣ ከዛ ያ ያስመዘገበው ሰው እሱ ነው ተበዳይ ተደርጎ ሌላኛው ተከሳሹ። ያም ከሆነ ደግሞ አትሊስት፣ የሁለቱንም ማስረጃ ማቅረብ እና መሰብሰብ ያስፈልግ ነበር። ያም ከሆነ አሁን በዚህ አሁን በነገርኩህ ለምሳሌ መኪናው ላይ በተፈጠረው እንትን ከዛ የዚህኛውን አናጣራም ማለት የዚህ የኔ ጓደኛ ማለት ነው። አንጠራማሉ እነዛኞቹ ግን እንትን ተባለ ምናምን ብቻ መጨረሻ ላይ በርቅ በምናምን ጉዳይ ያለቀ ጉዳዩ። ግን ወይ አትሊስት ሌላ ፋይል ሊደራጅ አይገባም የሚባል እንኳ ከሆነ ከሆነ የሁለቱንም እንደ ኮምፕሌን ይዞ በሁለቱም በኩል የሚቀርቡትን ማስረጃዎች አቅርቦ ነው ወደ አቃቢይህን አላቅም። ግን አንድ የሆነ ነገር አስታወስከኝ። በአንድ ወቅት የሆነ ስቶሪ ነገር ነው። በአንድ ወቅት የሆነ ሰው ከሆነ አቅጣጫ መጣ ወደ ፖሊስ ጣቢያ እና አንድ አይኑ ጠፍቷል። እና ክስ እየመሰረተ ነው፣ ከሆነ ሰው ጋር ተጋጭቶ በድብደባ ምክንያት አንድ አይኑን እንዳጠፎ ክስ እየመሰረተ ነው ያለው። እና በአካባቢው የነበሩ ሰዎች በጣም ኢሞሽናሉ ነው፣ እብዶ ነው፣ አይኑ ድረስ ማጥፋት እንዴት ማን ነው ይሄ፣ ምናምን ምናምን እየተባለ ሲፎከር፣ ሌላ ሰው መጣ እና ክስ ሊመሰርት ነው። የኋለኛ የመጣው ሰውዬ ሁለት አይኑ ጠፍቷል። ሰው ምን ማለት ነው? እኮ ነው። ብዙ ጊዜ ምርመራ ተቀበሉ ምናምን እያልን ሁሉ ማለት ኮምፕሌን ይመጣል። አቃቢ ህግ ድጋሚ ምርመራ ለተጣራሉ ምናምን አይነት ነገር ማለት ነው መሰለህ። ፈርስት ካም ፈርስት ሰርቭድ የሚባል ነገር አለ። እንግዲህ ለምን እንደሆነ አላውቅም፣ መጀመሪያ የመጣው ሰው ቢበደል ነው ይሁን ምናምን እንትኑን አላውቅም። ምክንያቱም እንደሆነ ግን እንደዚህ አይነት ፕራክቲስ አለ። እንትን ልትል እኮ ትችላለህ። ለምሳሌ እኔ አሁን የሆነ ተዘርፌ አውቃለሁኝ በጣም ይገርማል። በድንገት ነው ትዝ ያለኝ። በቅርብ ጊዜ አውርቼ እንደሆነ አውርቼሃለሁ። አዎ አውርቼሃለሁ። በጣም ተዘርፌ፣ በጣም ብዙ እቃዎች እንደተወሰዱብኝ፣ በጣም ተበሳጭቼ እንደነበረ እነግርሃለሁ። ከመክሰሴ ጋር ተያይዞ የነገርኩህ ነገር ነበር። አልከስም ነው ያልኩ። በጣም አሪፍ። በድንገት ነው የጠየቅኩ፣ በድንገት ነው የመለስክልኝ። አልከስም ነው ያልኩ። ትቼዋለሁ በቃ። እዚህ ልገልጸው የማልፈልገው ነገር የሆነ አንዳንድ አናሊሲ ሰርቼ አልከስም ብዬ በጣም ኮስቱ ከፍ ልባል በቃ የሆነ በቃ ያሰብኩት ነገር ነበረ። ሰው የባሰ እንትን እንዳይል ተውኩት። የሆነ ጊዜ ላይ ቆይቼ ግን እኮ ልከስ እኮ እችላለሁ። ማን ማን ያግደኛል? ዛሬም እኮ መክሰስ እችላለሁ። የእርጋ ጨዋታ ብቻ ነው አይደል? ያለምንም ወንጀል ለምን ችግር አለ? ፏ ብለህ ትዝ ሲል አንድ ቀን ሄድ ትችላለህ። ሰው ይሄ በመጀመሪያ መጣ፣ ሁለተኛ መጣ። ለእኔ እንደዛ ሰምቼም አላውቅም። ይገርማል። እንደዚ አይነት ነገሮች አሉ።